ውድና የተከበራችሁ የአፋር ቴሌቪዥን የፕሮግራማችን ተከታታዩች በዛሬው ዝግጅታችን የአፋር ክልል የከተሞች ፕላን ኢንስቲትዩት ዋና ዳይሬክተር ከሆኑት ከኢንጂነር ዛህራ ጀማል አይዳይስ ጋር የ2017 በጀት ዓመት እቅድ አፈጻጸምና የ2018 በጀት ዓመት እቅድ ዝግጅትን የተመለከተ ፕሮግራም ይዘን ወደ እናንተ መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። እኔም አመሰግናለሁ። ንም ጨምሮ ተቋሙ ከተቋመበት ጊዜ ጀምሮ አምስት ዓመት ያልሞላው እድሜ ላይ ነው ያለው። ተቋማችን በዚህ አምስት ዓመት ውስጥ ደግሞ ሰፊ ስራዎችን እስፔሻሊ በከተሞች ፕላን ዝግጅትና ትግበራ ሰፊ ስራዎችን ሰርቷል። ለምሳሌ ከተማ መስተዳደሮችን፣ የወረዳ መቀመጫ ከተሞችን እንዲሁም ደግሞ አነስተኛ ከተሞች ወይም ደግሞ የገጠር ቀበሌዎችን በፕላን ተደራሽ ለማድረግ ተሞክሯል። እንደ ከተሞቹ ስታንዳርድና ዲዛይን ወይም ደግሞ እንደ ከተሞቹ ስታንዳርድና አቅም መሰረት ባደረገ ብዙ ስራዎች ተሰርተዋል። አሁን ለከተማ መስተዳደር ለስድስት ከተማ መስተዳደር የስትራክቸር ፕላን ዝግጅት አካሂደናል። ለ13 የወረዳ መቀመጫ ከተሞች ወይም ደግሞ የወረዳ መቀመጫ የቤዚክ ፕላን ዝግጅት አዘጋጅተናል። ለ22 ከተሞች ደግሞ ስራ ላይ የቤዝ ማፕ የፕላን ቤዝ ማፕ አዘጋጅተናል። ለሁለት ከተሞች ለአርባን ለአንድ ግሬድ ማፕ አዘጋጅተናል። እንዲሁም ደግሞ ለሁለት የቀበሌ ማዕከላት ወይም ደግሞ ስከች ፕላን የምንለው ለኤልዳአር ሞንዶሊና ቀበሌ እና ለቡሬ ለበራህሌ ወረዳ ለቡሬ ቀበሌ በስኬች ፕላን ተደራሽ አድርገናል። እነዚህ 2017ን ጨምሮ የተጠናቀቁ የፕላን ነው። ለቀጣይ ያው እንደ ከተሞች ስታንዳርድ ነው ያልኩህ። ሶ ወደ 2018 ስንሻገር 2018 ከቅድም ባለፈ አሁን ላይ ወደ ስራ ወደ ትግበራ ገብተናል ወይም ከቅድ ባለፈ ስራዎችን ጀምረናል። የመጀመሪያው የቅዳችን ወይም ፕሮግራማችን ለሁለት ከተሞች አርባን ዲዛይን አርባን ዲዛይን ለመስራት ነው። አርባን ዲዛይን ወይም ደግሞ ሎካል ዲቨሎፕመንት ፕላን ይባላል። ይሄ ማለት ደግሞ አሁን እየለሙ ላሉ ስፔሻሊ ሰመራ በኮሊደር ልማት እየለማ ላለ አዋሽ፣ ለቀጣይ የኮሊደር ልማት ዝግጅት እያደረገ ላሉ ሁለት ከተሞች ልማታቸው ወይም ደግሞ እድገታቸው መሰረት ያደረገ የአርባን ዲዛይን ፕላን ኦልሞስት ዝግጅቱን ጨርሰን በዚች በጥቂት ቀናት ውስጥ ወደ ስራ ለመግባት ዝግጅት እያደረግን ነው። በተጨማሪ በተቋሙ ትኩረት አቅጣጫ ወይም ደግሞ ትኩረት ሰጥተን እየሰራንባቸው ላይ 2018 እቅዳችን አንድ የመዋቅራዊ ፕላን ዝግጅት ወይም ደግሞ ስትራክቸራል ፕላን ዝግጅት የብራህሌ ከተማ በዚህ 2018 እናስጀምራለን ብለን የትኩረት አቅጣጫችን ነው። ሌላኛው መሰረታዊ ፕላን ነው ወይም ደግሞ ቤዚክ ፕላን የምንለው ለሶስት ከተሞች እንደ ቅድ ይዘናል። ሌላኛው ደግሞ የቦታ ደረጃ ነው፣ ለአንድ ግሬድ ማፕ ለሶስት ከተሞች ከተሞቹ በአላ ሚሌ እና ወረር ጨምሮ ለሶስት ከተሞች ላንድ ግሬድ ማፕ ለማዘጋጀት አስበናል። በፕላን ትግበራ ለሶስት ከተሞች አሁንም የፕላን ትግበራ የጀመር ናቸውም። አሁን በቅርቡ የአብአላይ ከተማ የፕላን ትግበራ ዝግጅት የተደረገለት ነው። ፕላኑ ወደ መሬት ከማውረድ አኳያ ለከተሞቹ መነሻ እንዲሆን ከተሞች ከዛ በኋላ ያንን ፕላን ወደ መሬት የሚያወርዱበት ዋና ዋና መንገዶችን መክፈት፣ ትላልቅ ብሎኮችን ማስቀመጥ፣ ከተሞች ደግሞ የተከተሉ በዛ ኤክሰርሳይዝ እያደረጉ ከተሞቻቸውን በፕላን እንዲተገብሩ ለማድረግ ሶስት ከተማ የከተማ ፕላን ትግበራ አለ። ሌላ ሶስት የቀበሌ ማዕከል እስከች ፕላን ስኬች ፕላን ይባላል። የገጠር ማዕከላትን ለቀጣይ ከተማነት እውነት የሚያግዝ የፕላን አይነት ነው። ሶስት የቀበሌዎች የወረዳ ቀበሌዎችን ሶስት ቀበሌዎችን በስከች ፕላን ወይም የገጠር ማዕከላት ፕላን ለማካተትም እንደ 2018 አቅደን የተንቀሳቀስን ነው። ሌላኛው ከቤዝ ማፕ ከቤዝ ማፕ ዝግጅት ሁሉም ከተሞች ፕላን ሲዘጋጃላቸው የራሳቸው የሆነ ቤዝ ማፕ አላቸው። በምንሰራው የፕላን አይነት ቁጥር ሁሉም ደግሞ ቤዝ ማፕ አላቸው ማለት ነው። ስለዚህ እንደዚሁ ለሶስት ከተሞች ለአራት ከተማ የበራህሊን ከተማ ጨምሮ ስትራክቸር ፕላኑን ጨምሮ ቤዝ ማፕ እናዘጋጃለን። ሌላኛው የማዘጋጃ ቤት ፈርጅ ጥናት ነው። በከተሞችን ማዘጋጃ ቤታዊ ደረጃቸውን የሚወስንበት ከመሪ መዘጋጃ የንኡስ መዘጋጃ ያለ ደረጃ አንድ ወደ ከተማ መስተዳደርነት የሚሸጋገሩበትን ያሉበት ደረጃን የሚያጠና የመዘጋጃ ቤታዊ አደረጃጀት ዘርፍ ነው። ከኛውም ከፕላን ዝግጅት ትግበራና ሌላኛው የከተሞችን አደረጃጀትና የመዘጋጃ ቤታዊ ዘርፍ ያለ አንድ የተቋማችን አንድ የስራ ክፍል ነው። እሱም እንዲሁ ለሶስት ከተሞች ጥናቱን ለማድረግ ዝግጅቱን ጨርሷል ማለት ነው። በቅርቡ ወደ ስራ ይገባል። ይሄ ነው ያው፣ የ2018 ዋና እቅዳችን። ተቋማችን ለአዳዲስ ወረዳዎች ትኩረት ይሰጣል። ስፔሻሊ እኛ ኢትዮጵያ ከተሞች የሀያኛው ክፍለ ዘመን ወይም ደግሞ በሀያኛው ጊዜ የተመሰረቱ ከተሞች ናቸው አብዛኞቹ። ወደ አፋርም ስንመጣ የተወሰኑ ከተሞቻችን ኮምፓክትድ ናቸው፣ ወይም ደግሞ በፕላን ያልተመሰረቱ ከተሞች አሉ። ይሄም ስንል ደግሞ አሁን ምን ተከትለው ነው መንገድ ተከትለው፣ የጦር ካምፕ ተከትለው፣ ወይም የሃይማኖት ተቋማትን ተከትለው እንትናቸው የአሰፋፈር ወይም ደግሞ ከተሜነቱ የከተመበት አንዱ መንገድ ነው። ይሄ ደግሞ አንፕላንድ የሆነ አሰፋፈር ነው የሰፈረ ያለው። እና እኛ ጋ አሁን ያሉ አዳዲስ ወረዳዎችን በፕላን መር እንዲሆኑ ለምሳሌ ማንሳት እንችላለን። ያንጉዲ ከተማ በፕላን ዜሮ ዜሮ እንዲነሳ ተቋሙ ትልቅ ስራ ሰርቶ ወደፊት ኢንፍራስትራክቸሩና ዲቨሎፕመንቱ ሲመጣ ተጨባጭ የምታይበት አንዱ ወረዳችን ያንጉዲ ነው። ሌላኛው ተስኩቲ የአሚባራ ዋና መቀመጫው እንዲሁም እሷም በፕላን እንድትነሳ ያደረግንበትና እንዲሁም ፕላን ዘበ ማዘጋጀት የደገፍንበት ነው። አሁን ደግሞ አዲሷ ወሰን ሚዳአራ ደሞ የሰው ወሰማ ወረዳ አሁን 2018 ከአዲስ ወረዳዎች ውስጥ በፕላን መር እንዲሆኑ ዝግጅታችንን ጨርሰን የመጀመሪያ ላውንች አድርገን ሌሎች ፕላኑን ለመስራት የሚያስፈልጉ ቅድመ ሁኔታዎችን እዚህ ኦፊስ ላይ የሚዘጋጁትን ባለሙያዎቹ ክፍሉ ወይም ፕላን ዝግጅት ክፍሉ እያዘጋጀ ይገኛል ማለት ነው። በቅርቡ ወደ ስራ ይገባል። መር ነው ሲባል አንድ ከተማ ራሱን የቻለ ፕላን በስታንዳርዱን የተከተለ ፕላን ሊኖረው ይገባል። መጀመሪያ እንደ ከተማው ሁኔታ የከተማ ሌቭል አስተዳደር ሌቭል ሊሆን ይችላል የወረዳ መቀመጫ ሊሆን ይችላል በከተማው አቅም የተዘጋጀ የአስር አመት ወይም ደግሞ መሪ ቅድ ወይም መሪ ፕላን ሊኖረው ይገባል አንድ ከተማ። ይህም ደግሞ በፕላን መር ነው ሊባል አያስኬድም ምክንያቱም ያንን ፕላን ደግሞ ወደ መሬት አውርዶ የሚሰሩ የቀጣይ የከተማ እድገት ሊወስን የሚችል መሬትን በፕላን መምራት ሲችል፣ እንዲሁም ደግሞ የአጠቃላይ የልማት ስራዎችንም እንዲሁም አውታሮችን የመሰረተ ልማት እንዲኖር እና እንዲሳለጥ ሲያደርግ፣ ሌላኛው ደግሞ መሬት ሕዝብ በሚፈልገው ወይም ደግሞ ለሕዝብ ተጠቃሚና ተደራሽ ሲሆን፣ ምክንያቱም መሬት በአግባቡ ሲጠቀም ለምሳሌ ከተማ ፕላን ሲዘጋጅ ሰላሳ ሰላሳ አርባ ነው የምናዘጋጀው፣ ስታንዳርዱ ማለት ነው። ሰላሳ ለመንገድ ለመንገድና ዩቲሊቲ ነው። ሰላሳ ፐርሰንቱ ከመሬቱ ሰላሳ ፐርሰንቱ አሁን ለምሳሌ ሀያ ሺህ ሄክታር ወይ ሰላሳ ሺህ ሄክታር ብናዘጋጅ ያንን ቦታ በፍላል የሀያ ሺህ ወይም የሰላሳ ሺህ ሄክታር ሰላሳ ፐርሰንቱ ሮድ አውቶሪቲ ነው ወይም ሮድ ነው የሚይዘው፣ የመንገዶችን ነው። አስፋልት ሊሆን ይችላል፣ ግራቭል ሮድ ይችላል። ዞሮ ዞሮ ከዋናው መንገድ ተቀብሎ ወደ ውስጥ ፓርሻሊ አርቴሪያል የተለያዩ መንገድ አይነቶችን ያካተተ ሰላሳ ፐርሰንቱ ሮድ እና ዩቲሊቲ የውሃ የመብራት የቴሌ የተለያዩ ዩቲሊቲ ላይኖችን ሰላሳ ፐርሰንቱ ይዛል። ሰላሳ ፐርሰንቱ ለግሪን ለፓርክ ለተለያዩ ለመቃብር ቦታ እንዲሁም ለመዝናኛ እና ሪክሬሽን ሰላሳ ፐርሰንቱ ይዛል። አርባ ፐርሰንቱ ደግሞ ለኮንስትራክሽን ወይም ለቢልዲንግ ለመኖሪያ ለኮሜርስ ለቅይጥ የተለያየ የመኖሪያ ጥያቄዎች ለማኒፋክቸር ለኢንዱስትሪ የተለያዩ ግንባታዎች የሚያርፉበት ኢንፍራስትራክቸር 40% ነው። 30 30 40 ምጣኔ ነው የሚሰራው። ስለዚህ አንድ ከተማ ፕላን መር ነው ስንል እነዚህን ምጣኔ መሬት ምጣኔውን በተከተለ መንገድ መሬትን ቆጥቦ በፕላኑ መንገድ መምራት ሲችል አንድ ከተማ በፕላን እየተመራ ነው ብለን እንላለን፣ እንወስናለን ማለት ነው። ቢያንስ ለማለት ያስችላል አንድ የከተማ ፕላን የአስር ዓመት እቅድ ሲኖረው፣ ሁለት መሬትን በአግባቡ ተጠቅሞ በፕላኑ ወደ መሬት ሲያወርድ ወይም ደግሞ ፕላኑ ወደ መሬት ትግበራውን በፕላኑ መሰረት ሲያስቀምጥ፣ ሶስተኛ ደግሞ መልካም አስተዳደር ምክንያቱም መሬት የመልካም አስተዳደር ችግር እንዲያስነሳ ትልቁ ሲቀጥል፣ ደግሞ ከመሬት ሀብት መሰብሰብ ሲችል መዘጋጃ ቤታዊ ገቢ ሲያካብት ምክንያቱም መሬትን ቆጥቦ ወደ ካዳስተር አስገብቶ በሊዝ መሸጥ ሲጀምር በምደባ ከመስጠት መሬት በገንዘብ አንደኛ የሀገራችን ኢኮኖሚ ትልቁ መሬት ነው። ለከተሞች ስፔሻሊ ሀብቱ መሬት ነው እና ከዛ አኳያ ያንን ማድረግ የሚችል ከተማ መሬት ወይም ደግሞ አንድ ከተማ ፕላን መር ነው ብለን ቢያንስ ከፕላንድ ነው ወይም ፕላን መር ነው ከምንላቸው 10ና 15 ነጥቦች ሶስት አራቱን ፖይንቶች እንኳን ከያዘ መንደርደሪያ ይሆናል ብለን ነው የምናስበው ማለት ነው። ደግሞ ስታንዳርዱን በዛ መልክ ነው የሚያስቀምጠው። እንደሚታወቀው ከህዳር ስድስት እስከ ህዳር 10 የኢትዮጵያ ከተሞች ፎረም አዘጋጅ አፋር ሰምራ ሎጊያ ከንቲባ እንደሆነ ይታወቃል። በዚህ ዝግጅት ላይ ደግሞ ለክልላችን ብሎ ለከተሞቻችን ትልቅ አመርቂ ውጤት ወይም ደግሞ እድል ይፈጥራል ብዬ አስባለሁ። እስፔሻሊ ከተሞቻችን ሁሉን አቀፍ የሆነ ምርታቸውን ወይም ደግሞ አቅማቸውን የሚያስተዋውቅበት ትልቅ መድረክ ነው እንደ ክልልም ከባህልና ከእሴት ባለፈ ኢኮኖሚ፣ ኢንቨስትመንት እንዲሁም ደግሞ የቱሪስት እንዲሁም የማዕድን በሆቴልና ሪል ስቴት በተለያዩ ማኒፋክቸሪንግ እና በተለያዩ የልማት እንትኖች ከተሞች መሬታቸውን በዚህ ልክ አዘጋጅተው ለኢንቨስተሩ ሳቢና ምቹ ከተማ እንዳላቸው የሚያስተዋውቁበት ትልቅ መድረክ ነው እና ከኢኮኖሚካል ስናየው ከተሞቻችን ይነቃቃሉ። ስፔሻሊ የአፋር ከተሞች ከአዋሽ ጀምሮ እስከ ሰመራ እስኪገቡ ከ120 እስከ 150 የሚሆኑ ከተሞች ይመጣሉ ተብሎ ይጠበቃል። በእነዚህ ከተሞች ደግሞ ሚኒመም አንድ ከተማ 10 ሰውና 15 ሰው ይዞ ቢመጣ ወይም ክሩ ይዞ ቢመጣ ምን ያክል ሺ ተሳታፊ ይኖራል ብለን ስናስበው ኢኮኖሚያችን በደንብ ነው የሚያንቀሳቅሰው ማለት ነው። ከገበያ አኳያ ኢቭን ከትንሽ ከበሻይ ቡና ተነስቶ እስከ ትልቅ ሆቴሎች በጣም ጥሩ ኢንቨስትመንት ነው። ጥሩ ኢንካም ጀነሬት ማድረግ እንችላለን ማለት ነው እና ከዛ አኳያ በጣም ትልቅ እድር ነው እድል ነው። አንዳንዴ ለከተሞች ኢቨንት ትልቅ አጋጣሚ ነው ቢኮዝ የ2010ሩን የብሔር ብሔረሰቦች ማስታወስ እንችላለን። ለከተማችን ትልቅ ለውጥ ያመጣልን የብሔር ብሔረሰቦች እንድናከብር ተመርጦ ከተማችን ብዙ ኢንፍራስትራክቸሮች፣ ዲቨሎፕመንቶች የተለያዩ ሰመራ ሰመራ ሆና ለዛሬ ትልቅ ተስፋ ያላት ከተማ እንድትሆን አንዱ ኢቨንት ትልቁ መንገድ የከፈተላት የብሔር ብሔረሰቦች ማክበር ነው። አሁን ደግሞ የከተሞች ፎረምም ደግሞ ትልቅ ለከተሞችን መነቃቃት እንዲሁም መነቃቃትና ከተሞቻቸውን ያላቸውን ኢኮኖሚ ባህልም እሴትም እንዳልኩ በደንብ ላይ አንጸባርቁ ይችላሉ። ከተሞቻችን የተሟላ መሰረተ ልማት እንዳላቸው ማሳያ ለኢንቨስተሩ አሁን ከሌላ የተለያየ አካባቢዎች ይመጣሉ። ሰው አፋር ላይ እዚህ ከተማ ላይ እንደዚህ አይነት ስራ ለመስራት የኢንፍራስትራክቸሩ መሰረተ ልማቱ ይህን ይመስላል የሚል በደንብ ነው ከተሞቻችን ይዘው ይመጣሉ ተብሎ የሚጠበቀው እኛም በዛ ልክ ነው እያቀረጽናቸው ወይም እያዘጋጀናቸው ያለ ነው እና ከዛ አኳያ ጥሩ ነው። ተቋማችን ለፎረሙ ስኬታማነት ከቴክኒክ ኮሚቴ ነት ባሻገር በተቋሙ እንዲሁም ደግሞ ባለድርሻ አካላቶችም ጋር በመሆን ትልቅ ስራዎች እየሰራ ነው። ከተሞችን በስፋት እየደገፍን ነው። የሚሰሩ የከተማ ሰመራ ሎቢያ ላይ እየተሰራ ያለ ኢንፍራስትራክቸር ራሱ የኤግዚቢሽን ቦታውን ከዲዛይን ጀምሮ እስከ ኮንስትራክሽን ኮሜንት መሀንዲሶቻችን እኔንን ጭምር በደንብ እየሄድን እያየን እየደገፍናቸው ነው። ከዛ ባለፈ ግን ትልቁ ለስምንት ከተማ መስተዳድር ለአምስት መዘጋጃ ከተሞች የአርባን ፕሮፋይል አዘጋጅተን ከተሞቻቸው እያንዳንዱ ከተማ የከተማው ምን አለው ከተማው ምን ሴት አለው የከተማውን ታሪክ በደንብ የሚገልጽ ከተሞቹ ኤዱኬሽን፣ አንድ ሄልዝ ሰርቪስ፣ ኢንቨስትመንት ኢን ቱሪዝም የከተማው ታሪካዊ ዳራ የከተማውን ፕላን ጭምር ከፕላን ከዚህ ተነስቶ ወደዚህ የደረሰበት አጠቃላይ ስለ ከተማው ነባራዊ ሁኔታ የስምንቱን ከተማ መስተዳድርና የአምስት መዘጋጃ ቤታዊ ከተሞችን አርባም ፕሮፋይል በማዘጋጀት ለእያንዳንዱ ከተሞች በመስጠት ላይ እንገኛለን ማለት ነው። እና ተቋሙ በስፋት እያከናወነ ያለው እነዚህ ነው ማለት ነው እንደ ባለቤትነትም ባለድርሻ አካል ሆኖ ከቴክኒክ ኮሚቴነት ባለፈም እንደዚሁም ትልቅ ስራው ኃላፊነቱ ወስዶ እየሰራ ነው። አጠቃላይ የተቋማችን ሶስቱ የሚያደረጃጀት ዘርፉ ፕላንት ትግበራው ዝግጅቱ ከከተሞች ፎረም ሰመራ ሎጊያ ታዘጋጃለች ተብሎ ከተወሰነ ጊዜ ጀምሮ ስፔሻል ሰመራ ላይ ትልቅ ስራ ተሰርቷል። የመንገድ ከፍታ ሙሉ የሰመራ መንገዶች የመለየትና በፕላን ትግበራ የመለየትና የማስቀመጥ ስራ ተሰርቶ ከተማ መስተዳድሩ ከስር ከስር የተዘጉ መንገዶችን ኦን አድርጎ እየከፈተ ማቴሪያል እየደፋ ከአስርና ከአስራ አምስት ያላነሱ መንገዶች ተከፍተዋል። ለከተሞች ፎረም ዝግጅት ተብሎ የፕላን ትግበራ በማድረግ የኛ ከተቋም እድሉን ፈጥሯል ማለት ነው። ንቅናቄና ጥሩ ከክልላችን ካሉ ኢኮኖሚካል ብቻ ሳይሆን የምናየው ምናልባት የዕለቱን ገቢ ወይም ደግሞ የሶስት ቀኗን ገቢ ሳይሆን ለክልላችን ትልቅ ለከተሞቻችን ክልላችን ላይ ላሉ ከተሞች ትልቅ እሴትና ትልቅ ልምድ ልውውጥ እውቀት ሽግግርም ይኖራል። አንዱ ከተማ ይዞት የሚመጣው ከምን ተነስቶ የመሬት እንዴት ማኔጅ እንደሚያደረግ እዛ ጋር ያቀርባል። ሌላኛው ከተማ ድሬዳዋ ሊሆን ይችላል፣ ምንጭ ከተማ ሊሆን ይችላል። የተለያዩ ከተሞች የራሳቸውን ኤክሰርሳይዝ ኤክስፐሪንስ ያቀርባሉ። እኛ ከተሞች ደግሞ ከእነሱ ጥሩን ይወስዳሉ፣ ከእኛ ደግሞ ጥሩን ይወስዳሉ። እና ልምድ ልውጡ ጌት ቱ ጌዘር ግንኙነቱ መልካም ፍቅር መተሳሰብን እንዲሁ ከተሞች ሲስተር ሲቲ ምን አለ የከተሞች ወንድማማችነት የሚባላለ እኛ አገር ላይ ብዙ አልተለመደም። ይፍን አንድ ከተማ ብቻው ማደግ የለበትም ይላል ህጉ። አንድ ከተማ ከጎኑ ያለውን ከተማ ሊንክ ማድረግ አለበት። እኩል ፓራላሊ እድገት ሊኖራቸው ይገባል። የከተሞች ሲስተር ሲቲ ይባላል። እንዲሁም አሁን አዲስ አበባ እና ሌላ የውጭ ከተማ ወይም የአውሮፓ ከተሞች ሲስተር ሲቲ ሊንክ ያደርጋሉ። ከዛ የስራ ልምድ የተለያዩ መሬት ማኔጅመንት፣ የተለያዩ ዲቨሎፕመንቱ እህትና ማቾች ፈጥረው እነሱም የራሳቸውን ኤክስፒሪያንስ እየሰጡ ምናልባት በበጀትም እያገዙ ተያያዥነት ያላቸው ከተሞች ይፈጠራል እና የከተሞችን ሲስተር ሲቲም ያጠናክራል እና ከተሞች ፎረም ትልቅ እድል ፈጥሮልናል። እንደ መንግስት ተቋም ሙሉ በሙሉ አንዳንድ ነገሮች ሁሉ ነገሮች ላይ ሟሉ ይችላሉ። እስፔሻሊ አሁን እኛ ከተማ ፕላን ከማዘጋጀት አኳያ ውስን በጀት ነው የሚመደበው። ይህን ውስን በጀት ደግሞ ሁሉንም ከተሞች ማዳረስ አንችልም። የተመረጡ ከተሞች እንሰራለን። ምክንያቱም መሬት የሚነካ ስራ ለመስራት ሲባል ከተሞች ቁጥር ያንሳሉ በየጊዜው ሌሎች ከተሞች ደግሞ ይሰራልን የከተማ የፕላን ዝግጅት ይሰራልን ጥያቄ ይጠይቃሉና ከዛ አኳያ እንደ ተግዳሮቶች ይዘነዋል። አንዳንድ የበጀት የማንፓወር ማንፓወር መግዛት ማለት ያለን ማንፓወር ውስን ነው። ፕሮፌሽን ማንፓወር ውስን ነው። አንድ ማንፓወር ከኛ አንድ ፕላነር ሆኖ ጂአይስ ሆኖ አርኪቴክት ሆኖ ይሰራል አንድ ማምፓወር ማለት ነው። ሁሉም ቦታ ይሰራል። ያው ካላቸው ኤክስፒሪንስ ካላቸው የትምህርት ዝግጅትም አኳያ ነው። ግን ካለው ደግሞ አሁን የበጀት ችግር፣ ሲቪል ሰርቪስ ያለው አዳዲስ ቅጥሮች ክፍተት፣ እሱ ጋር አሁን ያሉብን ማምፓወር ችግር መፍታት አቅቶናል። ግን ተቋሙ ደግሞ ሁልጊዜ ተግዳሮቶቹን ብቻ እየደገፈ ተግዳሮት አለብኝ ብሎ ስራዎች እንዳይበደሉ ደግሞ ከውጭ እየገዛን የምንሰራቸው ወይም ደግሞ በጊዜያዊ ኮንትራክት ቅጥር ወይም ደግሞ በጊዜያዊ የሆነ ቦታ ላይ የሆነ ከተማ ሰርቶ እስኪጨርስ የሆነ ኢንሴንቲቭ ወይ ባበል እና በተለያዩ መንገዶች ከሌላ ተቋሞች እናመጣለን ስፔሻሊ ከዲዛይን ከሌሎች ተቋሞች መሐንዲሶችን ሽፍት እያመጣን እየጋበዝን ስራውን እንዲሰሩልን ተግዳሮቶቻችንን እንሸፍናለን ማለት ነው በዚህ እያስተካከልን የሎጂስቲክ ችግር አለ ትልቅ የእኛ ስራ በየከተሞቹ መንቀሳቀስ ነው አንድ ከተማ ላይ ሚኒመም 10 ቀን 15 ቀን እንቆያለን ስፔሻሊ ሰርቬ አድርገው ዳታ ለቅመው ያሉትን ነገር የፕላን ዝግጅት ሆነ የፕላን ትግበራ አንድ ከተማ ላይ ሀያ ቀን ይቆያሉ። በዛ ሰዓት የተቋሙ መኪና የኔ የስራ ኃላፊ መኪና ነው የሚሄደው። በነዛ ክፍተቶች ያው እንደገና ደግሞ የእኔም ደግሞ ከድርጅት ከመንግስት የሚመጡ ሌሎች አቅጣጫዎች ስራዎች ይኖራሉ። ስራዎች ትንሽ ፕሮግራማቸው እንዲስቱብን ያደርጋል። እስኬጁላችን ገባ ወጣ እንዲል ያደርግብናል። ከዛ አኳየ ደግሞ ስሙዝሊ ካል አንዳንድ ጎረቤት ካሉ ተቋማቶች ጋር ሲስተር ሲቲ እየፈጠርን የመኪናት ውስጥ እንደዚ እየወሰድን ስራዎችን ያው ችግር እንዳይፈጠር፣ ከዛ በኋላ ደግሞ ከዚህ ባለሙያዎቹ በትራንስፖርት ሄደው እዚያ ከተማ ማዕከል ከሆነ በባጃጅ እና በሌሎች ታክሲዎች እየተጠቀሙ ስራውን እንዳይቀር፣ ስራው ግዴታ መስራት እስካለበት ስራው ይሰራል። ግን ምቹ ሁኔታዎች በሌሉበት ስራዎች ደግሞ እንዳይቆሙ ደግሞ ትልቅ ጥረት እያደረግን በዚህ